ተመልከት ህዝጋ እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ክርስቲያኖች፣ እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። እኔ ከመቶ በላይ መረጃ መጽሀፍቶችን ከፍቼ ላሳያችሁ እችላለሁ። በእስልምና ወንዱ ልጅ ሊጣብኩቶ ወሲም ማድረግ ይችላል። ሊጡን አበዱ። እንደዚህ መረጃ ሳመጣባቸው ሴቷ ቆዳ መጠቀም ትችላለች ይችላል ቆዳውን እንደ ወንድ ብልት ቅርጽ ሰርታ መጠቀም ትችላለች ይላል። መረጃውን ሳመጣ ይገደላሉ። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይ ታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁ ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዳብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንድ በቶ የተናገረው ዳብሎስን ስገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዳብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ይቅርታ፣ ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍ ላይ በህግ መጽሐፍ ላይ ያልተነገረውን በህግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማሪቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አባታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አባታር ሳይሆን አበሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅተዋል ማለት ነው። ውሸት ደግሞ ዳብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዳብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት። ታፍሩበታላችሁ። ሙሐመድን በጣም ነው የምትሸማቀቁበት ሙሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና እነኝን ቪዲዮዎች ወይም ሙሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ አቅርበንላችሁ የሸሻችሁት በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነቢያችሁ ላይ ሊደረግ ተብላችሁ ውስታዞቻችሁ አናደርግ ያሉት ፈርታው ነው። ዩቲ አይ ነው። አንቺ ምንም ስለማታቂ ነው። ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ ሚያቁት፣ ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር አስተምሮቱ፣ ልምምዱ እያንዳንዱ የሚያሸማቅቅ ነው። አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ። ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነቢያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ አዲስ የሌለ ለሰዎች እንዲስማም አድርገ የምንነግረው ነገር ውሸት እንደሆነ ያውቃለ። ለማያውቁ ቁራን ላይ ያለ ነቢይህ እንደዚያ አስተማረ ስለሚመስላቸው ልሸውት ትችላለ። እንደዛ በማድረግ ነው ህዝቡን የያዛችሁት፣ በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ስኖረን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብላለ መወየት እንችላለን መወያየት እንችላለን እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ውስታዝ ኤኒ ሼክ ነብያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስ ስድ ቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ውስታዝ ቤት የመታችሁ ጠይቁኝ ምናምን ማይል ውስታዝ መጥቶ ከኔጋ በኮንፊደንስ የሚወያይ ካለ በኮስት አምሬዲ ዩቲ እንደውም ላንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ የፈለግሽውን ኡስታዝ ጥሪ። አንቺ ቤት መጥቼ መወያይ ይችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ ባንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገስቱ የሚችለው ዘጠኝ ሰው ነው አይደል? ስምንት ውስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ ሙሐመድ ለሰዎች አሪያ ምሳሌ ሆናልን መወያየት ይችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ስተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አሪያ ምሳሌ የሚሆን ማንኛው ነው? አሸማቃቂ አስተምሮን ያስተማረው ልምምድ፣ ቆሻሻ ልምምድ ያለው ማንኛው ነው? መወየት እንችላለን። ዩቲ መቶ ፐርሰንት እርግጠኛው ይነግርሻለሁ፣ አንዱ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል፣ ተስልምና ለመውጣት ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን ምልክት መልክት አስቀምጣለሁኝ ምን፣ አንድ ኡስታዝ በነቢዩ ላይ ደፍረው አይወያይም። አንዱ ኡስታዝ አይወያይም ነብዩ ለሰዎች አሪያ ምሳሌ ይሆናሉ ወይ ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት የሚወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ ሶስት ሰዓት ላይ እንገናኝ። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መዋየት ወኔ ይጠይቃል። ቃል ገባላችኋለሁ። እየሰማህም ሊሆን ይችላል ተደብቀ ወላሂ ላዚም እኔ ለአንተ ስልጣን እሰጠለሁ። እዚህ መጥተህ ስልጣን እሰጠለሁኝ፣ አድሚን አደርገለሁኝ። አንድ ሰው ከሰደበህ ብሎክ ለማድረግ ሁሉ ስልጣን እሰጠለሁ። ስልጣንን ሁሉ አሳልፊ በአደባባይ ላይ ነገራቶች ሁሉ ከኔ ፊት መጥተህ አውራቸው፣ ወንድ ልጅ ከሆንክ ማለት ነው። እዚህ መጥቶ ስልጣን ሰጥቼው ወላሂ ላዚም ጥያቄዎቹን ሁሉ ያቅርብ። በስልምና ላይ ትችት ጥያቄ አይደለም ትችት ነው ያለ ይበል፣ ችግር የለው። የፈለገው ደቂቃ ወስዶ ይተች ወከቻለ መጥቶ ይጠይቀን። ያው እና ተቀምጠን እየጠብቀ ነው። ስልጣን እሰጠዋለሁ። እኔ ትንሿ ላይ እሆናለሁ፣ እንደ አንቺ። እሱን ትልቁ ላይ አድርገውና ከፍቶ ያስተምር ከኔ ፊት ማለት ነው። እሱ ወንድ ልጅ ከሆነ ያው እና ሂደሽ ንገር ነው ሰግራለስ እሱ ይነግረዋል። ችግር የለው እንዳትቀሪ ንገሩ። እየሰማህም ነው ና። እኔ ሚውት አላደርግህም። አንተ ብቻ የተጻፈውን አውራ መተህ ማለት ነው። ስልጣን እሰጥሀለሁ። አንድ ሰው ከተናገረ ብሎክ አድርጋቸው። እንደፈለግ ሙስሊሞች ከተናገሩ እሱ እዚህ መጥቶ ከጠየቀ እብልላችኋለሁ። ሞትና ትንሣኤውን አድርጌለት ነው የሚሄደው እዚህ ከመጣ እሱን ያደንቀብለ ፍጻሜ ነው የሚሆነው። ፋይለህን ነው ዘጋለ። ወላሂ አንተ ወንድ ሆነህ እዚህ ና።